በህይወት ወይ ደግሞ በላይፍ ውስጥ ደስተኛ ሆነ መኖር ትፈልጋለህ እንግዲህ እንደዛ ሆነ መኖር የምትፈልግ ከሆነ እነዚህን የማወራቸውን ነገሮች መተግበር ይኖርባል ሰላም እንዴት ናችሁ የዩቱብ ቤተሰቦች ሰላማችሁ ይብዛ እንግዲህ ቶምነኝ ከበጎቲዩብ በጎቲዩብን ሰብስክራይብ በማድረግ ቤተሰብ ሆኑ ዛሬ የምናነሳው ስለ ደስተኛ ሆኖ ስለ መኖር ወይ ደግሞ ላይፍን ደስተኛ አድርጎ መምራት እንዴት ይቻላል የሚለውን ነገር ነው ማለት መጀመሪያው ደስታን የሚነጥቁ ነገሮች ላይፍ ውስጥ ባለፈ ነገር መናደድ ነው። ወይ ደግሞ አንዴ ያለፈን ነገር እያሰቡ ብስጩ መሆን፣ ተናዳጅ መሆን ወይ ደግሞ ያለፈን ነገር እያሰቡ ዛሬ ማበላሸት አንድ ላይፍን ሊያበላሽ ወይ ደግሞ ደስተኛ እንዳኖር የሚያደርገን ነገር ነው። ስለዚህ ይሄን ነገር በቀላሉ ማስተካከል አለብን። አንድ ነገር አንዴ ካለፈ በኋላ መልሶ ስለማይመጣ ወይ ደግሞ አንዴ አመልጦ የደን ነገር መልሰን ስለማናገኘው ያን ነገር እያሰብን ዛሬያችንን ወይ ደግሞ ላይፋችንን ልናበላሽ አይገባም። ስለዚህ አንድ ያልፏል። ስለዚህ ከዛ ነገር ተምረን ለነገ ወይ ደግሞ ለዛሬው ትላንት ያለፈን ነገር ለዛሬ ትምህርት ነው እንጂ ሊሆን የሚገባው እያበሳጨን እያናደደን፣ ወይ ደግሞ በእሱ ነገር ብቻ እሱን እያሰብን ዛሬያችንን ልናበላሽ ወይ ደግሞ ላይፋችንን ልናበላሽ አይገባም። ኦልሬዲ አልፏል። እሱን ነገር መርሳት ነው ያለብን። ስለዚህ አንድ ደስተኛ እንዳኖር የሚያደረገን ነገር ላይፋችን ውስጥ ባለፈ ነገር መናደድ ወይ ደግሞ መበሳጨት ነው። ስለዚህ አንድ ያለፈን ነገር እያሰብን ወይኔ እንደዚህ ሆኖ ቢሆን ኖሮ እንደዚህ አድርጌ ቢሆን ኖሮ እንደዚህ ባረግ ኖሮ እያለን ደጋግመን ደጋግመን ያን ነገር እያሰብን የምንናደድ ከሆነ፣ ያን ነገር እያሰብን ተኝተ ምንል ከሆነ፣ ያን ነገር እያሰብን የምንጠጣ ከሆነ፣ የምናጨስ ከሆነ፣ የምንቅም ከሆነ ያ ሕይወታችንን የባሰ እያበላሸውና በጣም ደስታን ከራሳችን ላይ እያራቀ ሚሄድ ነገር ነው። ስለዚህ እንደዚህ አይነት ነገሮች ባለፈ ነገር ትምህርት ወስዶ ለቀጣይ አርሞ መቀጠል እንጂ ያን ነገር እያሰቡ አሁንም አሁንም ብሱጩ መሆን መናደድ አያስፈልግም። ስለዚህ የመጀመሪያው ሕይወትን እንዳናጣፍጥ ወይ ደግሞ ደስተኛ እንዳንሆን የሚያደርገን ነገር ይሄ ባለፈ ነገር መናደድ ነው። ሁለተኛው በአቅማችን ልክ ትርፋማ ሊያደርግ የሚችል ስራ መስራት አንዳንዴ ከአቅም በላይ የሆነ ስራ እንጀምርና ስራውም ይበላሻል፣ የእኛም ላይፍ በዛው ልክ አስቀያሚ ሆነ ይቀራል። ስለዚህ በአቅማችን ልክ ደስተኛ ሊያደረግ የሚችለውን ስራ መስራት ነው ያስፈልገን። አንዳንዴ በሆነ ማናቀውም ቢዝነስ ሰዎች ሲያተርፉ ስላየን ብቻ ሰዎች ሲለወጡ ስላየን ብቻ በደንብ ሳናቀው እንገባበትና የባስ ህይወታችንን በዕዳ በተለያየ ነገር ከሰዎች ከተጣልተን እዳ በዕዳ ሆንን ምናምን በተለያየ ነገር ከአቅም በላይ የሆነ ስራ ሰርተን ህይወታችንን እናበላሽ ነው። ስለዚህ በእኛ ላይፍ ውስጥ በቂ እና ከአቅማችን ጋር ማች የሚያደርግ ስራ መርጠን መስራት አለብን። ቅጥረኛ ሰዎች ስንባል ችግራችን ምንድን ነው? ሁሌ ይሄ ስራ ለእኛ ታቅዶ የተሰጠ ስራ አድርገን ነው የምናስቡ። እድሜ ልካችንን በመንግስት እያማረርን በተለያየ መንገድ፣ በቃ ምሬት ውስጥ እየገባን ስራው እንዳትለቁ የተባለ ነው የምንመስለው። በቃ ያንን ስራው ብቻ ይዘን ምንቀጥል ከሆነ አንደኛ መለወጥ አንችልም፣ ሁለተኛ ህይወታችን ደስተኛ መሆን አንችልም። በቃ በህይወታችን ደስተኛ መሆን ማንችለው ምንድን ነው? ከምንኖረው ህይወትና የምናገኘው ገቢ ባላንስ ማድረግ ስለማይችል ነው። ስለዚህ በምትኖሩት ህይወት ወይ ደግሞ በምታወጡት ልክ ወይ ደግሞ በፍላጎታችሁ ልክ ገቢ ማታገኙ ከሆነ ህይወታችሁ ጣፋጭ አይሆንም፣ ወይ ደግሞ ደስተኛ አትሆኑ። ለምንድን ነው ይሄ የማይሆነው? ሁሌ የምናወራው ምንድን ነው? መንግስት ኑሮ አዋደደብን፣ እንደዚህ ሆነብን፣ ደሞዝ አልጨመረልን ምናምን ይህን ህይወት ሁሌ እያወራ እድሜያችን እያለቀ ይሄዳል። ስለዚህ እዚህ ጋር ውሳኔ የውሳኔ ሰው መሆን ያስፈልጋል። ስራው ማይሆን ከሆነ ሌላ የሚሆን ስራ ስራው ትርፍ ሌለው ከሆነ ትርፋማ የሚያደርግ ስራ ክሬት አድርገን ልንሰራ ልንፍጨረጨር፣ ልንለወጥ መሞከር አለብን። ደፍረን ማንሞክር ከሆነ እንደዚህ አይነት ነገሮችን ሪስክ ቴክ አድርገን ማንወጣ ከሆነ ወይ ደግሞ ለመለወጥ ሌላ ተጨማሪ ስራዎችን ማንሰራ ከሆነ ሁሌ እያማረርን በመንግስት በራሳችን እያማረርን ብቻ ህይወታችን ደስተኛ ሳንሆን እየገፋን የህይወት ፍጻሜ ይደርሳል ማለት ነው። ስለዚህ ይሄ በላይፋችንን በጣም ደስተኛ እንዳኖር የሚያደርገን ሌላኛው ነገር ነው። ሶስተኛው ከሰዎች ጋር ራሳችንን ማወዳደር። ሰዎች በላይፍ በሆነ ላይፍ የተሻለ ላይፍ ሊኖሩ ይችላሉ፣ ወይ ደግሞ ከፍ ያለ ላይፍ ሊኖሩ ይችላሉ። እኛ ራሳችንን ከነሱ ጋር የምናወዳደር ከሆነ በፍጹም ደስተኛ መሆን አንችልም። ስለዚህ እኛ ራሳችንን ማየት ያለብን ከትላንትና ዛሬ እንዴት ተሻሽሏል፣ ትላንት የት ነበር፣ አሁን ምን ላይ ነኝ፣ ነገ ደግሞ ምን ላይ ለመድረስ ልስራ የሚለውን ነገር ነው እንጂ ከትላንትናችንና ነጊያችንን ተስፋ እያደረግን ራሳችንን ልናይ የምንገባው እንጂ ከጎረቤት ጋር ወር ደግሞ ከአብሮ አዳጎቻችን ጋር ወይ ደግሞ የሆነ ሰው ብቻ አካባቢያችን ያለ ሰው በጣም ከፍ ያለ ላይፍ ስለኖረ ብቻ ከሱ ጋር ራሳችንን እያየን ህይወታችንን ልናበላሽ አይገባም። ይሄ ሌላኛው ህይወትን ወይ ደግሞ ላይፍን ደስተኛ እንዳንሆን የሚያደርገን ነገር ነው። ስለዚህ እነዚያን ላይፎችን ስንኖር ከቻልን ከኛ ዝቅ ያሉ ሰዎችን መመልከት። አንዳንዴ ይሄ መጥፎ ስሜት ወይ ደግሞ ለምን እሱ በልጠኝ ወይ ደግሞ ለምን እሱ እንደዚህ ሆነ ምናምን ሚል ስሜት ውስጣችሁ ሲመጣ ቶሎ ብላችሁ ማሰብ ያለባችሁ ከእናንተ ዝቅ ያሉ ሰዎች ወይ ደግሞ ከእናንተ በታች አይነት ላይፍ የምኖሩ ሰዎችን እነሱን ነው ማየት ያለባችሁ። ለምን እነሱን ስታዩ አውቶማቲካሊ እናንተ እንደምትሻሉ ትረዳላችሁ። ስለዚህ ያኔ ወደ ማመስገን ትመጣላችሁ ወይ ደግሞ በቃ እኔ አሪፍ ነኝ፣ ከዚህ በኋላ ለመለወጥ ለመጨመር ልስራ እንጂ ያን ያህል ባልሆንም ችግር የለውም የሚል ስሜት ውስጣችሁ ይገባል። ስለዚህ ራሳችንን ከፍ ካሉ ሰዎች ጋር ስናወዳድር ሁሌም የበታችነት ስሜት ስለሚሰማን ህይወታችን ወይ ደግሞ ላይፋችን ደስተኛ ላይሆን ይችላል። ስለዚህ ደስተኛ የማንሆንበት ምክንያት ከፍ ያሉ ሰዎችን እያየን እንደነሱ መሆን አለብን ብለን በፈጣሪ እናማራለን፣ በራሳችን ድል እናማራለን፣ በተለያየ ነገር እያማረርን ብቻ ህይወታችን ደስተኛ ላይሆን ይችላል። ስለዚህ እኛ ሰው ከሰዎች ጋር ሳይሆን ራሳችንን ኮምፔር ማድረግ ያለብን ከራሳችን ጋር ወይ ደግሞ ከትላንታችን ጋር። ከትላንት ምን ያህል ተሻሽ ያለው፣ ከትላንትና ምን ያህል ተለውጭ ያለው፣ ከአምናው ምን ያህል ዘንድሮ አሪፍ ነኝ ለቀጣይ ደግሞ ምን ላድርግ በሚል ራሳችንን ኮምፔር እያደረግን ለቀጣይ እናዘጋጅ እንጂ ከሰዎች ጋር የምናወዳድር ከሆነ መቼም ደስተኛ መሆን አንችልም። ስለዚህ ራሳችንን ደስተኛ ለማድረግ ከሰዎች ጋር በፍጹም ማወዳደር አይገባንም። አራተኛው ራስን ከሚጎዱ ነገሮች ራስን ማራቅ ምን ማለት ነው? የተለያዩ እኛን ሊጎዱ የሚችሉ ተጓዳኝ ነገሮች አሉ። የሱሳሱስ የሚባሉ ነገሮች። ስለዚህ እነሱ ነገሮችን በፍጹም ማቆም አለብን። ለምሳሌ በየቀኑ ጫት መንቀም ከሆነ በየቀኑ ምንጠጣ ከሆነ ምናጨስ ከሆነ የቁማር ሱስ ካለብን እነዚህ ነገሮች ህይወትን በጣም አስቀያሚ ከሚያደርጉ ነገሮች አንዱ ነው። ወይ ደግሞ በጣም ህይወትን የሚያበላሹ እንድንጠላ፣ እንድንማረር የሚያደርገን ነገር አንዱ በእነዚህ ነገሮች ውስጥ ተጠምዶ ማሳለፍ ነው። ህይወትን በጣም የሚያማረር ወይ ደግሞ መጥፎ ስልቹ የሚያደረገው ነገር አንዱ ሱስ ውስጥ መግባት ወይ ደግሞ ቁማርተኛ መሆን። ቁማር ዛሬ የሆነች ነገር ትንሽ ብር ከበላ ደስ ብሎ ነገ ደግሞ እጨምራለሁ ብለን እንገባለን። ነገ ደግሞ ኦቨር እጥፍ ብር ተበልተን እንመጣለን። ያኔ ማማረር፣ ቤት ውስጥ ከሰው ጋር መጣላት፣ እዛም ከሰው ጋር መጣላት፣ እዳ ውስጥ መግባት፣ ብድር ውስጥ መግባት፣ ከአበዳሪ መደበቅ ህይወታችሁ ምስቅልቅል ውስጥ የሚገባውና በጣም አስቀያሚ መሆን እንደዚህ አይነት እነዚህ ሱሳሱሶች ውስጥ ወይ ደግሞ እንደዚህ ቁማር መሰል ነገሮች ውስጥ መግባት ህይወትን የባሰ መጥፎ እና አሁን ካለንበት ነገ እንኳን እንዳንለወጥ ተስፋ ቢስ የሚያደርገን ነገር ቢኖር እነዚህ አይነት ነገሮች ውስጥ መግባት ነው። ስለዚህ እነዚህ ነገሮች በፍጹም በፍጹም ካላችሁበት እንደምንም ብላችሁ መውጣት፣ ከሌላችሁበት እሰየው ብላችሁ አለመግባት ህይወትን ጣፋጭ ያደርጋል ወይ ደግሞ ደስተኛ እንድትሆኑ የሚያደርጋችሁ ከነዚህ ውስጥ ነጻ ስትሆኑ ብቻ ነው። የመጨረሻውና አምስተኛው ከፈጣሪ ጋር ያለን ነገር አሪፍ መሆን አለበት። ሁሌ ከፈጣሪ ጋ ኮኔክት ልናደርግ ይገባል። ሁሌ ከፈጣሪ ጋ ልናወራ ይገባል። አመስጋኝ መሆን ያስፈልጋል። ህይወት ምጣፍጠው ወይ ደግሞ ደስተኛ ህይወትን ለመኖር የግድ ከፈጣሪ ጋ ያለን ነገር ደስ የሚል ወይ ደግሞ ሁሌ ፈጣሪን ልናስበው ይገባል። ፈጣሪን ስታስቡ ብዙ ጊዜ ጭንቀታችሁ፣ ሀሳባችሁ፣ ኑሯችሁ ምናምን ነገር ትረሱታላችሁ። ያንን ጭንቀት የምትረሱት ፈጣሪን ስታስቡ ነው ስትጸልዩ፣ ወር ደግሞ ወደ እሱ ስትጠጉ፣ አመስጋኝ ስትሆኑ፣ ባላችሁ ነገር ስታመሰግኑ ነው። አንዳንዴ ያለን ነገር አይታየንም። አንደኛ ጤነኛ መሆን መናገር መቻል፣ መስማት መቻል፣ ማድመጥ መቻል ወር መንቀሳቀስ መቻል፣ ተንቀሳቀሱ ስራ መስራት መቻል ትልቅ ጊፍት ነው፣ ባይዘው በህይወታችሁ ውስጥ ደስተኛ ሆናችሁ ለመኖር እነዚህን ነገሮች ማድረግ ይጠበቅባቸዋል። ስለዚህ ዛሬ ያቀረብኩላችሁ ሀሳብ ይሄ ደስተኛ ሆኖ ስለመኖር ያለውን ነገር ነው። ምናልባት በዚህ ሀሳብ አስተያየት ካላችሁ በኮመንት ማሳወቅ ትችላላችሁ። ቀጣይ ቪዲዮ ይዤላችሁ እስከመጣ መልካም ጊዜ፣ ሰላማችሁ ይብዛ፣ እወዳችኋለሁ።